ሰላም ሰላም ውድ ቤተሰቦች እንደምን አላችሁ። እንኳን ወደዚህ ቻናል በደህና መጣችሁ። ይህ የዮሃና ዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ ላጋራችሁ የወደድኩት የምሳሌ ድራማን ነው። በስከ ቪዲዮ ማብቂያ አብራችሁን ቆይታ ስለምታደርጉ ከልብ አመሰግናለሁ። ቪዲዮንም ላይክ ማድረግ እንዳትረሱ። ቅድስት ለብሩክ ምሳሌን በማሳከም ባለው ሂደት ብር ስላጠረው በዛም ሁኔታ እጅግ ተጨናንቆ ስላየችው እሷም የምታደርገውን መላ ሲጠፋባት፣ እንግዲህ ከዚህ በፊት ያላትን ሰጥተዋለች። አሁን ደግሞ እጇ ባዶ ስለሆነ ሌላ አማራጮችን ስታጣ እንግዲህ ከዚህ በፊት ዳጣ ያቀረበችላት ሀሳብ ነበር። ያው እንደ ቀልድም ብላ ግን ከፈለገችም ደግሞ ያው በቁም ነገር እንደዛ ከፈለገች በዛ መንገድ ገንዘብ እንደሚገኝ ነግራት ነበርና፣ ያ ሀሳብ በአእምሯ ሲመጣ እንግዲህ ዳጣን ውሰጅኝ፣ ለምሳሌ እሷ ትዳን እንጂ እኔ ራሴን አሳልፍ ይሰጣለው ብላ ወደዛ ዳጣ ይዛት መሄዷን የምናስታውሰው ነው። ሆኖም ግን ቅድስት በዛ እንዳለች፣ ዳጣ ደግሞ ሞገስን አግኝታው አጽናንታው፣ ተጨዋውተው ከዛም ደግሞ እሱም ያው የብሩክ ነገር ውለታው አላስቻለውም እና መጨከንም አልቻለም እና ያለውን ንብረቱን ሸጦ እንዲያሟላ ቼክ ጽፎ እንኪስጩ ብሎ ይዛ እንግዲህ መሄዷን እና ለብሩክ መስጠቷን የምናስታውሰው ነው፣ በባለፈው ክፍል ማለት ነው። እናም ብሩክም ያንን አይቶ እጅጉን ነፍሱ ሐሴት አድርጋ በጣምም ተደስቶ በዛ ሂደት እንግዲህ እያለ ዳጣም ደግሞ ቅድስት ትዝ ብላት እሷን ለማስጣል እየሮጠች ሄዳ ነበር፣ በባለፈው ድራማው የተጠናቀቀው። እናም በዚህ ክፍል ቀጥሎ እንዳየ ነው እንግዲህ ዳጣ ባላት ኃይል ጉልበት ተጠቅማ በጣም በፍጥነት እየሮጠች ቅድስት ወደ ሄደችበት አካባቢ ደርሳ እንግዲህ ልትገባ ስትል፣ ዘበኛው ደግሞ እንዳንቺ ያለ ሕፃን አይገባም እዚህ፣ እድሜሽ ገና ነው፣ ትንሽ ነሽ፣ እዚህ ልትገቢ አትችም ብሎ ከልክሏትም ነበር። እሷ ደግሞ አስራ ስምንት ዓመት አልፎኛል ለምንድን ነው ማልገባው? ብላ እንግዲህ ደግሞ ተረጋግታም በጸባይም ለመነችው። ብትለምነውም ልጁ አይሆንም ለመግባት ብቻ አምስት ሺህ ብር ያስፈልጋል ስላላት ያ በኪሷ ምንም ስለሌለ ያላት አማራጭ እንግዲህ ሞገስ ጋር ደውሎ እሱ እንዲልክ ማድረግ ነው። እና እሱንም ተማጽናው እንግዲህ እሱን በአስቸኳይ ልኮላት ነበርና ፈጥና ወደ ውስጥም ስትገባ እንግዲህ ለቅድስት ደርሳላት ነበር። ያ ቅድስትን ይዞ የተቀመጠው ሰውዬ እንግዲህ ባለው ብር ተጠቅሞ እንዲሁም ደግሞ ቅድስትን ድፍረት እንዲሆናት እንደምንም ብላ መጠጥ እንድትጠጣ አድርጎ አስክሮ እራሷን ወደ መሳት ደረጃ ስትደርስ መስከሯን ሲያውቅ ቶሎ ብለን ወደ ውስጥ እንግባ ብሎ እያለ በዛን ቅስፈት ነበር ዳጣ የደረሰችው። እና እንግዲህ ደርሳ አስጥላት ከዛ ሰውዬ እጅ መንትፋ ቅድስትን ወስዳ ነበር። ሰውየውም እንግዲህ እንግዲህ ባለዝና ስለሆነ፣ ክብር ያለው ባለ ሀብት ስለሆነ ክብሬን እንግዲህ አዋረዳችሁኝ በሚል በጣም ሲናደድ ሲፍጨረጨርም ነበር። ነገር ግን አንድን ሰው ያለ ፍላጎቱ አስገድዶ ማድረግ ስለማይችል ምንም ብር ቢኖረው አቅም ጉልበት ቢኖረው በማስገደድ የሚሆን ነገር የለም። የግድ ገንዘብ የሰጠውን መመለስ ነው። ያንን ደግሞ አድርገው እንግዲህ ዳጣ ቅድስትን አንከባክባ ይዛ ወደ ቤት ገብታ ነበር። ብሩክም በቤት ሆኖ ምሳሌ ልጁን አይን አይኗን እያየ እግዚአብሔርንም እያመሰገነ ስለተደረገለት ነገር፣ ስላገኘው ገንዘብ እና ደግሞ ነገ ስለሚሆነውም ነገር እያሰላሰለ እያወጣ እያወረደ በዛ ሂደት ላይ ነበር ያለውና ቅድስት እና ዳጣ ወደ ቤት ሲገቡ እንግዲህ ቅድስት ጥንብስ ብላ ሰክራለች። አለባበሷም እንደዚህ ለብሳ አይቶም አያውቅም። ለምን እንደዚህ ለበሽ? ለምን ሰከርሽ? እንደዚህ ስታደርጊ አይቼ አላውቅም፣ እያለ እንግዲህ በአግርሞት ሲመለከታት ነበር። እሷም በስካር መንፈስ ሆና አንዳንድ ሀሳቧን በውስጧ ያለውን ሚስጢር ለማውጣት ጀማምራ ነበር። ያው ቀጥላም አልተናገረችም። ዳጣም የቅድስትን አንዳንድ ሁኔታ ስለተረዳችና ስለምታውቅ ቅድስት በስካር መንፈስ ሆና ሚስጥር እንዳታወጣ በኋላ ደግሞ የምታፍርበት የምትጸጸትበት እንዳይሆን ሰግታ ነበር። ሆኖም ግን ያው ቅድስት ጀመረች እንጂ ምንም ጨርሳም የተናገረችው ነገር የለም። እናም እንደምንም ብላ ወደ ውስጥ ገብታ እንድታርፍ አድርጋት ገብታ አርፋ ነበር። አርፋም እንግዲህ በበነጋታው ነቅታ ራሷን ስታየው ያየችበት ራሷን ያየችበት ሁኔታ እና ያለችበት ግራ ገብቷት፣ ምን ሆኜ ነው፣ የት ነው እያለችም ስጠይቅ ነበር። እናም ዳጣም አብራት ነበረችና የሆነውን ሁሉ አላስታወስሽም ወይ፣ ምን እንደሆንሽም አታውቂም ወይ ብላት ተገርማ እንግዲህ የሆነውን ሁሉ ነገር ነግራት ነበር። መትረፏንም ነግራት ነበር። ብሩ ስለመገኘቱም አብስራት ነበር። ቅድስትም እጅግ ደስ ብሏት እንዲሁም ደግሞ ከድንጋጤና ከድካሙ ከስካሩ ሁኔታም ራሷን እንግዲህ አሳልፋ መስጠቷን አለመስጠቷን ሁሉ እስከማታውቅበት ደረጃ ነበር የሆነችው። እና በዛም ዳጣ እየቀለደችባት እንግዲህ በዛ በተገኘው ነገር ምሳሌ ልትታከም ሁሉ ነገር የተሟላ በመሆኑ በጣም ደስተኛ ሆነው ነበር። ብሩክም ነገን ተስፋ እያደረገ ምሳሌ አሁን እንዳለች ሁኔታ ሳይሆን ሄዳ ታክማ ከዛም መልስ በጤና ቀጥላ ትምህርቷንም ተምራ ተመርቃ ከዛ በኋላ ስላለው ነገር እያለመ በተስፋ ደስ እያለው እግዚአብሔርንም እያመሰገነ ለምሳሌም ደግሞ እየነገራት ተመልክተን ነበር። በሌላ በኩል ዝና ለማህሌት ቃል በገባላት መሰረት ዳጎስ ያለ ገንዘብ ሰጥቷት ኖራል። በዛም ደስ እያላት ለህቷ ለኤፍራታ እየነገረቻት የሚያስፈልገውን ነገር አደርግልሻለው፣ በቀጣይ ልናደርግ ስላለው ነገር ልትተባበሪን፣ የአንቺ ጣልቃ ገብነት ያስፈልጋል። እናም ደግሞ የሚያስፈልግሽን ነገር እንሰጥሻለን ስትላት፣ እንግዲህ ኤፍራታ ግን ፈሪም ስለሆነች እንደገናም ጠንቃቃም ናት። እንደ ማህሌት ደፋርና በክፋትም እንደሷ አይደለችም። ያው እሷም ክፉ ብትሆንም ግን ፍርሃት ያጠቃታል። ሊሆን ስላለው ነገር አርቃ ታገናዝባለች ገናዝባለች እንደ ማህሌት በጭፍን እና በድፍረት በከባድ ጭካን የሚተሞላች ስላ አይደለች ማህሌትንም ለመምከር ሞክራ ነበር። ተይቅርብሽ ከዚህ በኋላ ማይሆን ነገር ውስጥ አትግቢም ስትላት ነበር። ከባለፈውም ነገር ተማሪም ይበቃሻልም ስትላት ነበር። ማህሌት ግን አሁንም እየተኩራራችና እየተኮፈሰች ማድረግ አለብኝ፣ ይሄን ሳላደርግ እንዲሁ ዝም አልልም፣ እንግዲህ በቀጣይ ብሩክንም ሞገስንም ልንገላቸው አስበናል ስትል፣ እንግዲህ ፍርሃት አይነቱን ስትሰማ እጅጉን ደንግጣም ነበር። በአንድ በኩልም ደግሞ ያው በከሷ ሀሳብ አልወጣም ብላ ያው ጥቅማ ጥቅምም ስለምታገኝ ምን ያህልም አገኝ ያለው እያለች ስለ ጥቅሙም እየጠየቀቻት ነበር። እናም ተያይዘው ዝናን ለማግኘት አምርተው ነበር። ዝናንም ባገኙ ጊዜ እንግዲህ ማህሌት እንደ ልማዷ ዝናን መውቀስ እና እንዲሁም ደግሞ ፈርተሃቸው ነው ወይ በቃ አቅምህ እቺ ናት ወይ ተሸነፍክ ወይ እያለች ስትቀበጣጠር ነበር። እሱ ግን እንግዲህ ዘና ኮራ ብሎ ማይሆን ንግግር አትናገሪ፣ እያላት ስለምታደርጊውም ነገር በቅድሚያ አስቢ፣ በቀጣይ ምን ሊፈጠር፣ ምን ሊከሰት እንደሚችል አገናዝበሽ ነው አንድ ነገር ላይ መግባት ያለብሽ እያላትም ሲነግራት ነበር። እሷ ግን እንግዲህ ያው ብሩክን ወደ አየር መንገድ ሳይሄድ በፊት ጉዞ ለማስተጓጎል አስባለች። የሆነ ሰበብ ፈጥራ በምክንያት እንግዲህ ጉዞ እንዲሰናከል እንዳይሄድ ማድረግ አስባለች። ያንንም ሀሳቧን ለዝና ነግራው ነበር። እንግዲህ ያቀረበችው ሀሳብ ብዙም አሳማኝ ስላይደለ ዝናም አስቢበት፣ በኋላ መስዋዕት የሚያስከፍልሽ ይሆናል። የእኔ ሀሳብና ፍላጎት መጀመሪያ ሞገስን መግደል ነው። ከዛ በኋላ ደግሞ ብሩክን እያለ እንግዲህ እሱ ቅድሚያ ለራሱ ነው እያሰበ ያለውም። እናም ደግሞ ያንንም ማሰቡንም ያው ለራሱ አስመስሎ ሳይሆን በቅድሚያ መሆን ያለበት ይህ ነው ብሎ እሷን ለማሳመን ብዙ እየሞከረ ነበር። እንግዲህ ማህሌት ያመጣችው ሀሳብ ወይም ምክንያት የብሩክን ጉዞ ለማስተጓገል ያሰበችው ሀሳብ ያው እሱ ያላደረገውን ቪዲዮን እሱ አለቀቀም፣ ግን እሱን የለቀቀው በሚል ክብሬን ያው ስሜን አጉድፏል በሚል በዛ ሀሳብ መጣበታለሁ፣ ከዛ እንዳሄድ ቢያንስ ይዘዋለው የሚል ሀሳብ ነው ያመጣችው። ሞገስ ማን ነው ዝና፣ ግን ይሄን ካደረግሽ በኋላ ከተስተጓጎል አንደኛ ተቀባይነትም የሌለው ነገር ነው፣ እሱ አላደረገውም። በውሸት ማይሆን ነገር አታድርጊ። ህግ እውነትን ይዞ ነው እንት የሚለው። ከዛ ውጭ ደግሞ ባይሄድና ቢስተጓጎል መንገዱ ምን ሊያደርግሽ እንደሚችል አስቢ እያለ እውነቱን እየነገራት ነበር። እሷ ግን ያው ከክፋቷ የተነሳ እንግዲህ በጭፍጭ አደርገዋለው እያለች ነው። እንግዲህ በቀጣይ ልታደርግ ያሰበችው ነገር ይሳካላት ይሆን? በቀጣይ የምናይ ነው የሚሆነው። ሞገስም እንግዲህ ሁሌ እየሄደ የሚቀመጥበት እየተከዘ እየሄደ በዛም እየቆዘመ ሉላንም እያሰባት በጸጸት ጊዜውን እያሳለፈ ነው። ዳጣም አልፎ አልፎ እየሄደች እያጽናናችው ነው። እንዲሁም ደግሞ ብሩክም ደውሎለት በጸጸት እንግዲህ በጣም ከልቡ አዝኖ ይቅርታም እየጠየቀው ነበር። የብሩክንም ይቅርታ ሞገስ አልተቀበለም። ይቅና፣ ልጅህም ትዳንልህ፣ እኔ ግን መቼም ይቅር አልልህም በሚለው አቋሙ ነው አሁንም ያለው። ሆኖም ግን ብሩክ ያው በጣም እንደበደለው ያንንም ማድረግ የፈለገው ደግሞ ያው ምክንያቱን፣ ያውቀዋል በዛ በልጁ ምክንያት ነው እንጂ ለሌላ አይደለም። አሳልፎ እሷን መስጠት ፈልጎ አይደለም ደግሞ የተነጋገሩትም ከዛ አንጻር ስላልሆነ ነው ብሎ ሊያስተማምነው እንግዲህ ሊያሳምነው ሲሞክር እሱ ግን አልተቀበለም። በኋላም ስልኩን ዘግቶበት ነበር። እናም ባለበት እየቆዘመ ብቻውንም እየተከዘ እያወራ፣ ነገር ግን በዚህ ሁኔታ መቀጠል የለብኝም በቃ ይበቃኛል መቆዘም ራሴን ነቃ ማድረግ አለብኝ መጠንከር አለብኝ ብሎ እንግዲህ ተቀመጠበት ተነስቶ በጨለማ ወደ ቤቱ እየተመለሰ ነበር እና ማህሌትም ያው ባጠነችው እንትን መሰረት በዝና ተልእኮ እንግዲህ ሞገስን የሚገሉት ሀግ የሚያደርጉትን ሰዎች አዘጋጅታ ገዝታ ልካበት ያም ሰው እየተከታተለው ነበር፣ በጨለማ ከኋላ። በዛ ሂደት ነው እንግዲህ ድራማው ተጠናቆ የነበረው። እንግዲህ በቀጣይ ይህ ሰው ሞገስን ይበቀለው ይሆን ወይስ ሞገስ ደርሶ ራሱን ያስጥል ይሆን? እንግዲህ በቀጣይ የምናይ ነው የሚሆነው። ማህሌትስ እንደፎከረችው ብሩክን ከጉዞ ታስተጓጉለው ይሆን ወይስ ተሳክቶለት ምሳሌን ለማሳከም ይሄድ ይሆን እንግዲህ አንድ ሳምንት ጊዜ ነው የቀረኝ እያለ ነበር ይህንን ሁሉ እንግዲህ በቀጣይ በዝርዝር የምናየው ነው የሚሆነው የምናጋራችሁም ይሆናል ይህንን ቪዲዮ እስካሁን በማየት አብራችሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ በያላችሁበት ደህና ሆኑልን